ሞስኮ ከንከር ሰምከ ከእናትህ ማህፀን ጀምሬ መርጬሃለሁ የተባሉ ስለዚህ፣ ገና ከማህፀን ነው የመረጣቸው። አቡነ ገብረ መንፈስ ቅዱስን እግዚአብሔር ገና ከማህፀን ማለት ነው ሳይፀነሱ ገና በማህፀን እግዚአብሔር መረጣቸው። እንደተመረጡ የተመረጡትን አላማም እርግጥ ነው ተናገሩ። ስብሐት ለአብ ስብሐት ለወልድ አንደበታቸውን በስድብ ሳይሆን በምስጋና ጀመሩት፣ ገና ወደዚህ ዓለም ሲመጡ። የሚገርመው ደግሞ ከዚህም በላይ ከተወለዱ ጀምሮ የእናታቸውን ጡት ሳይጠቡ እህል ሳይቀምሱ በዚህ ዓለም ኖሩ። አምስት መቶ ስልሳ ሁለት ዓመት ኖሩ ይላል ገድላቸው። አምስት መቶ ስልሳ ሁለት ዓመት ምግብ ሳይቀምሱ ውሃ ሳይጠጡ እንዲሁ፣ መልካ ገብረ መንፈስ ቅዱስ ደራሲው እንዲህ ይላል። እንዲሁ ምግብ ስላለመብላታቸውም ሲናገር ሰላም ለከርስከ ከዛታስ የሰያ ሰባተ አኮ ህብስተ ምራዊ እንታ ያመጽ ሀኬታ ለወድህ ምስጋና ይገባል፣ ሰላምታ ይገባል። አለ ምስጋናን ለተመገበ ለወድህ ሰላምታ ይገባል፣ አክብሮት ይገባል፣ ውዳሴ ይገባል። አኮ ህብስተ ምድራዊ እንታ ያመጽህ አከተ ምድራዊ ስንፍናን የሚያመጣ እንቅልፍን የሚያመጣ ሌላ ስጋዊ ፍላጎትን ማለት ስጋዊ ምኞትን፣ ስጋዊ ህሊናን የሚያመጣ ስጋዊ ምግብ ሳይሆን ሰማያዊ ምግብን ለተመገበ ምስጋናን ለተመገበ ለከርስ ለሆድህ ሰላምታ ይገባል ብሎ ያደርጋል። በጣም የሚገርመው ለአምስት መቶ ሰላሳ ሁለት ዓመት ምግብ ሳይቀምሱ ፈጣሪያቸው እግዚአብሔርን እያመሰገኑ ምስጋናቸው ልክ እንደ መላእክት ምግብ ሆኗቸው ምስጋና የሚያመሰግኑት ምስጋና ምግብ ሆኗቸው፣ ሰው ሲቀደስ እግዚአብሔር ሲመርጠው ምስጋና ምግብ ይሆናል። እግዚአብሔር ሳይመርጠው እግዚአብሔር ያልመረጠው እግዚአብሔር ያላደረበት ደግሞ የበላው ምግብ ራሱ ለሰከንድ አይቆይም። ለዛ ይመስላል አሁን ሰዎቹ ጥዋት በልተው ትንሽ ሳይቆዩ ምግብ ያዘዛሉ። ትንሽ ቆይተው በልተው ደግሞ ለምሳ ያዘዛሉ። ምሳም በልተው መክሰስ ይላሉ። መክሰስም ብለው ራት ይበላሉ። ረድኤት የተለየው ስለሆነ እኮ ነው። በጣም ይገርማል። ረድኤት ያለበት እግዚአብሔር የመረጠውማ ለአምስት መቶ ሰላሳ ሁለት ማለት ለአምስት መቶ ስልሳ ሁለት ዘመን ምግብ ሳይቀምሱ እኮ ነው እግዚአብሔር የመረጣቸው እና ገና በማህፀን የተመረጡ ናቸው። እግዚአብሔር የመረጠው ክቡር ነው። እግዚአብሔር የመረጠው እግዚአብሔር እንደነዚህ አይነት ሰዎችን ይመርጣል። እግዚአብሔር የማይመርጣቸው ሰዎች ደግሞ አሉ። እግዚአብሔር የማይመርጣቸው ሰዎች አሉ፣ ብዙዎች አሉ። እኔ የሶ ለውጥ ሲ ሶ የተወልደ የሚባሉ ባልተወለደ በተሻላቸው ባልተወለዱ በተሻላቸው ነበር፣ ወይም ባልተወለደ በተሻለው ነበር የሚባሉ እንደ ይሁዳ ያሉ። ወብዙኃን ይትፌሥሑ በልደቱ የሚባሉ ደግሞ እንደነ ዮሐንስ መጥመቅ ያሉ፣ ወይም እንደ ዮሐንስ በቃ እንደ ቅዱስ ኤርሚያስ ወይም እንደ ቅዱስ ዮሐንስ መጥመቅ ያሉ በመወለዳቸው ደስ የሚላቸው ብዙዎች፣ እነሱ በመወለዳቸው ደስ የሚላቸው ብዙዎች ያሉ። ለምን እግዚአብሔር የመረጣቸው ከሆኑ ማለት ነው። እግዚአብሔር የመረጣቸው ከሆኑ፣ እግዚአብሔር የመረጣቸው ከሆኑ፣ ስለዚህ እግዚአብሔር የመረጠው ብፁ ነው ይላል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ጻድቅ ተብለዋል። ጻድቅ ማለት እውነተኛ ሐቀኛ ማለት ነው። እውነተኛ ባህታዊ ናቸው። እውነተኛ ጻድቅም ናቸው። ልብ በሉ፣ እውነተኛ ጻድቅ፣ እውነተኛ ባህታዊ ናቸው። በዘመናችን እኛ ባህታውያንን ባህታውያንን እንደሚሉት እንደ ሐሰተኞች ባህታውያን ያይደሉ እውነተኛ መናኝ ናቸው። እውነተኛ መናኝ ናቸው። እኔ መናኝ ነኝ ብለው በከተማው እንደሚዞሩት መናኝነን እንደሚሉት አስመሳዮች ሳይሆኑ ትክክለኛ የእግዚአብሔር ማንነት ያላቸው ታላቅ ባይታዊ፣ ታላቅ መናኝ ናቸው። እውነተኛ ጻድቅም ናቸው። በዘመናችን እኔ ጻድቅ ነኝ የሚለው ብዙ ነው። አስመሳዩ ብዙ ነው። አቡነ ገብረ መንፈስ ቅዱስ ግን እውነተኛ ጻድቅ፣ ሐቀኛ ጻድቅ ናቸው። ሐቀኛ ጻድቅ፣ እውነተኛ ጻድቅ፣ እውነተኛ ጻድቅም ስለሆኑ ነው 532 ዘመን 562 ዘመን ምግብ ሳይቀም ሲኖር ነው። ስለዚህ 562 ዘመን እውነተኛ ጻድቅ ምናንያቸው ለእግዚአብሔር ስለሆነ ምናንያቸው የእግዚአብሔር መንግስት አገኛለሁ ብለው ስለሆነ ምናንያቸው እንደዚህ ዓለም እንደዚህ ዓለም ጻድቃን ወይም እንደዚህ ዓለም ጻድቃን ስላችሁ እንደ አስመሳዮች ማለት ነው። አስመሳዮች መናኝነን የሚሉት ጥቅም ፈልገው ነው። አባቦ ይበሉን ሰዎች አክሩን ሰዎች እንደዚህ እርዳታ ማለት የተለያየ ነገር ያደርጉልን ብለው ነው መናኝነን የሚሉት ከኖረ የእውነት ባለቤት የሰላም አባት የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ለማናቸውም ሰላም ይሰጠን ነበር ግን እውነተኛ ትውልድ ስላልተገኘ ነው እውነተኛ ትውልድ ስለጠፋ ነው አዎ ለዚህ እኮ ነው ጻድቁ ማለት ነቢዩ ዳዊት ዝክረ ጻድቅ ለዓለም ይሄሉ ብሎ የተናገረላቸው የእውነተኛ ሰው ለዘላለም ማለት የእውነተኛ ሰው ስም አጠራሩ ለዘላለም ይኖራል አለ። አቡነ ገብረ መንፈስ ቅዱስ የነበሩ እኮ ከስንት ከአንድ ሺህ ምናምን ዓመት በፊት ነው አሁን ካለንበት ዘመን ከአንድ ሺህ ዓመት ከአንድ ሺህ ምናምን ዓመት በፊት ነው የነበሩት። እስካሁን ግን ስም አጠራራቸው አለ፣ ወደፊትም ይቀጥላል። ለምን? እውነተኛ ጻድቅ ስለሆኑ እኮ ነው። አስመሳዮች ስላልሆኑ፣ እውነተኛ ባህታዊ ስለሆኑ፣ አስመሳይ ባህታዊ ስላልሆኑ የእግዚአብሔር ቅን ወዳጅ ስለሆኑ እግዚአብሔር የመረጣቸው ስለሆኑ ጻድቅ መታሰቢያ ለዘላለም ይኖራል ብሎ ተናገረላቸው። ማለት ለዘላለም ይኖራል። ጠቢው ሶሎሞን በምሳሌው የጻድቅ መታሰቢያ ለበረከት ነው ብሎ ይናገራል። የጻድቅ መታሰቢያ ለበረከት ነው። እኛ ጻድቁን አሁን ምንና የጻድቁን ገድላቸውን ዜናቸውን የምንናገረው ከበረከታቸው እንድንሳተፍ ነው። በረከታቸውን እናገኘ ዘንድ ነው። የጻድቅ መታሰቢያ ለበረከት በረከት ነው፣ ይላል ደግሞ ሶሎሞን። የጻድቅ መታሰቢያ የጻድቁን ስም መጣት በረከት ለመሳተፍ ነው፣ በረከትን ለማግኘት ነው። ጻድቁ አባታችን በረከታቸውን እንዲያሳድሩብን በመልካም ፈቃዳቸው፣ የሆነልን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዊው መጥቶ ሲያስተምር እንዲሁ ዝም ብሎ አልተሆንም፣ ስለ ጻድቃንም ተናግሮላቸዋል። ዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ይነስ ብሎ ተናገረ። ጻድቁን የተቀበለ ማለት በጻድቁ ስም ጻድቁን ወይም ድሃውን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል ብሎ ልብ በሉ። በጻድቁ ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ አንድም ጻድቁ የሚያሰጠውን አማልዶ የሚያሰጠውን ዋጋ ያገኛል ብሎ ተናገረ። አዎ ጻድቁ ማን ናቸው? አቡነ ገብረ መንፈስ ቅዱስ ናቸው። በአቡነ ገብረ መንፈስ ቅዱስ ማንን መቀበል? ድሃን መቀበል። የታረዘ ካለ ስለ አቡነ ገብረ መንፈስ ቅዱስ ብሎ ሁለት ልብስ ያለው ዘቦ ክልኤ ክዳናት የሀላ ደ ለዛ አልቦት ወይ ዲያ ባለቤቱስ ሁለት ልብስ ያለው አንዱን ለሌለው ይስጥ ስጥ ብሏል። ስለ አቡነ ገብረ መንፈስ ቅዱስ ብሎ መስጠት ያ ነው። የጻድቁን ማለት በጻድቁ ስም ጻድቁን የተቀበለ ጻድቅ የተባለ አንዱ አቡነ ገብረ መንፈስ ቅዱስ ነው። በጻድቁ ስም የተባለው ሁለተኛው ደግሞ ጻድቁን የተቀበለ የተባለው ድሃ ነው። ድሃውን በጻድቁ ስም ባቡ ነገር መንፈስ ቅዱስን የተቀበለ ጻድቁ የሚያገኘውን፣ በጣም ይገርማል። ልብስ ሰጦ መንግስተ ሰማይ መውረስ፣ እፍኝ ውሃ ሰጦ መንግስተ ሰማይ መውረስ። በጣም እኮ ቀላል ነው፣ እኛ አይምሯችን ከበደን እንጂ እኛ ማሰቢያችንን ክፉ መንፈስ ተቆጣጥሮብን እንጂ እኮ መንግስተ ሰማይን እኮ አባቶቻችን የሚወርሷት ሰማይታትን የተመለከትን እንደሆነ ከነደደ እሳት ገብተው ነው ከተሳለ ስለት ገብተው ነው። ስጋቸውን ለእሳት ሰጠው ነው። በሰይፍ ተቀልተው ነው መንግስተ ሰማይን የሚያገኙት እፍኝ ውሃና ልብስ ሰጠው አይደለም። ወደ ጻድቃን ጎራ ያልን እንደሆነ የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተለይተው ልብላ፣ ለጠጣ ለጠጣ የሚል ምኞታቸውን ገጥተውና ወስነው ከዘመድ ባዳ፣ ከሀገር ምድረ በዳ ይሻለናል ብለው ድንጋዩን እየተንተራሱ ጠረጴዛውን እየላሱ ድምፅ አራዊቱን ጸባ አጋነንቱን ችለው ታግሰው ነው የእግዚአብሔር መንግስት የሚወርሱት። ዛሬ ግን ለእኛ ብዙ የድህነት በሮች ተሰጠውናል። ምን ተብሎ በጻድቁ ስም ድሃውን የተቀበለ ብሎ የተራበውን ያበላ፣ የተጠማውን ያጠጣ፣ የታረዘውን ያለበሰ፣ እንግዳ ሆኖ የመጣውን የተቀበለ፣ የታሰረውን ያስፈታ፣ የታመመውን የጠየቀ ማቴዎስ ሀያ አምስት ላይ ተዘርዝሮ ተቀምጠዋል። ረብኩ ወያብ ላይ ክሙኒ ብራብ አላበላችሁኝም። ጌታ የሚራብ ሆኖ አይደለም። አዎ በምሳሌ እና በመልኪ የፈጠሩት ሰው ነው። ባጭሩ ንግበር ሰባ ባሪያ ነው። ባምሳሌና ሰው የእግዚአብሔር ምሳሌ ነው። ኦሪት ዘፍጥረት ምዕራፍ አንድ ቁጥር ሀያ ስድስት ላይ እንደተጻፈው በእኔ ምሳሌ የተፈጠረውን ሰው ድሃውን ቢራብ ያበላ፣ ቢጠማ ያጠጣ፣ እንግዳ ቢሆን የተቀበለ፣ ቢታረዝ ያለበሰ፣ ቢታመም የጠየቀ፣ ቢታሰር ሂዶ ያስፈታ፣ እሱ የኔ ወዳጅ ነው ብሏል። ይህን ሁሉ ያላደረገ ደግሞ የእኔ ወዳጅ አይደለም ብሎ ተናግሯል። እና ለእኛ ብዙ የድነት በሮች ተሰጠውናል በጻድቁ ስም፣ እግዚአብሔር በመረጠው ስም፣ እግዚአብሔር ባከበረው ስም፣ እግዚአብሔር በቀደሰው ስም በአቡነ ገብረ መንፈስ ቅዱስ፣ በጻድቃን በሰማይታት በመላእክት ስም ጽዋ ውሃ እንኳን ከሰጠን ወዘይ አስተይወ ጽዋ ማይ ቆሪር ወዘይ አስተዩ ለአዱ ጽዋ ማይቆሪን በስመረደ አማነ ብለክሙ ይያጉል ሴቶ ብሏል። በደቀ መዝሙር የስም ቀዝቃዛ ውሃ እንኳን የሰጠ ዋጋውን አያጣም ብሎ በማይታበለው ቃሉ መድኃኒታችን ኢየሱስ ክርስቶስ ተናግሯል፣ አስተምሯል። ስለዚህ